እንደ ሀገር የሥራ ባህል ዕድገት እንዲያድግና በሁሉም ዘርፍ ምርትን ለማሳደግ ጥረቶች እየተደረጉ ነው። አርብቶ አደሩንና ከፊል አርብቶ አደሩ የዚህ ለውጥ ሂደት ቀዳሚ እንዲሆን በቆላማ አካባቢ የኑሮ ማሻሻያ ፕሮጀክትን እየተተገበረም ይገኛል። ወጣት ተመስገን ታዶ በደቡብ ምዕራብ ኢትዮጵያ ክልል ፕሮጀክቱ የሥራ ዕድል ፈጥሮለታል። ባደገበት አካባቢ ትምህርት ቤት በአቅራቢያው ባለመገኘቱ ከቦታ ቦታ እየተዘዋወረ ሥራ ሲያፈላልግና ችግሮችን ሲያሳልፍ እንደነበር ያስታውሳል። ነባገዴ ደሸ

ቀደም ሲል ያለምንም ስራ ነበር ከቦታ ቦታ የተዘዋወርን ጊዜያችንን የምናሳልፈው። ትምህርት እንኳን የመማር እድላችን ዝቅተኛ ነበር። በአካባቢያችን በማህበር ተደራጅቶ ስራ እንደሚሰራ ግንዛቤ ስላልነበረን ስራ ፍለጋ ወደ ተለያዩ አካባቢዎች እንሄድ ነበር፣ ትርፉም ድካም ነበር። በቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት ወደ እኛ አካባቢ በመምጣት በእንጨት ስራ እንድንሰማራ ተደርገን ከተማ አስተዳደሩም 200 ካሬ ሜትር የስራ መስሪያ ቦታ አመቻችቶልን ወደ ስራ ገባን። አጠቃላይ የማህበራችን አባላት በአንድ ቦታ ስራ እንድንሰራ ሆንን። በዚህም ትርፋማ መሆን ችለናል። ወጣት መንገሻዊ ባለም በቆላማ አካባቢ የኑሮ ማሻሻያ ፕሮጀክት ሌላኛው የስራ ባለ እድል ነው። በፕሮጀክቱ ከ720 ሺህ ብር በላይ ወጪ በማድረግ በተፈጸመ የጣውላ ስራ የማሽን ግዢ ለ12 ወጣቶች የስራ እድል መፈጠሩን ይገልጻል። ከዚህ ቀደም እርሻ ካለ እናርሳለን ካልሆነ ወርቅ ለመቆፈር ወደ በረሃ ነበር የምንሄደው። ምንም ውጤታማ ሳንሆን ነበር ጊዜያችንን ስናሳልፍ የከረም ነው። ከተማ አስተዳደሩና ፕሮጀክቱ በጋራ የስራ እድል እንድናገኝና ተጠቃሚ እንድንሆን አድርገውናል። 44000 ብር በመቆጠብ ወደ 48000 ብር ስንቆጠብ ፕሮጀክቱ ባደረገልን ድጋፍ ከ720000 ብር በላይ የሚሆን የእቃ ግዢ በመፈጸሙ ይኸው እንደምታዩት ውጤታማ መሆን ችለናል። ስድስት ሴትና ስድስት ወንዶችን በማደራጀት የስራ እድል በፕሮጀክቱ እንድናገኝ ሆነ። በዚህም ውጤታ ታማሞን ይችላል። ቶላካይጋ የኑሮ ማሻሻያ ፕሮጀክቱ ስራ ያስገኘላቸው ወጣቶች ያመረቱትን ለማህበረሰብ በማቅረብ ገቢያቸውን አሳድገዋል፣ የቁጠባ ባህላቸውንም አዳብረዋል። ሄዳው ፕሮጀክቱ ለጣውላ ስራ አገልግሎት የሚሆኑ የጣውላ መላጊያዎች፣ ጀነሬተር እንዲሁም የተለያዩ ማሽኖችን አስገብቶልን ስራዎችን እየሰራ እንገኛለን። ከዚህ ቀደም ገበያ አውጥተን የምንሸጠው የሌለን ሰዎች ነበርን። አሁን ላይ ለአካባቢ ማህበረሰብ የተለያዩ የጣውላ ስራ ውጤቶችን አውጥተን በመሸጥ ማህበረሰቡን እና ራሳችንንም በገቢ ተጠቃሚ ማድረግ ችለናል። በዞኑ ፕሮጀክቶች ተደራሽ መሆናቸው አርብቶ አደሩን ወደ ስራ እድል ፈጠራ እንዲገባ አስችሏል። አሁን እነዚህ ፕሮጀክቶቹ ትላልቅ ፕሮጀክቶቹ በሀገር ደረጃ እንደዚህ ወደ ዞናችን ወደ ከተማ ወይም ወደ ወረዳዎቹ ባይመጣ በጣም ችግር ውስጥ ነው የምንገባውና ሀምሳ በሀምሳ ማለት ነው ወንድ ሀምሳ ሴት ሀምሳ በማለት እንድናደራጅና ወደ ስራ ውስጥ እንድናስገባ በተሰጣልን። በጀቶችና እቅዶች መሰረት አድርገን አዋጭነት ያለው ስራ ዘርፎች አካባቢ ላይ በተለይ በማኒፋክቸሪንግ፣ በእንጨት ስራዎችና በብረታ ብረት፣ በዶሮ እርባታ፣ በወተት ግንዛቤ እየፈጠረን ወጣቶቹ ቢያንስ እንደ ከተማችን አስተዳደር ከሀምሳ በላይ የሚሆኑ ወጣቶች በዚህ ፕሮጀክት ላይ ተጠቃሚ የሆኑበት ሁኔታ ነው። ስናደራጅ የነበረው በደቡብ ምዕራብ ኢትዮጵያ ክልል በቆላማ አካባቢ የኑሮ ማሻሻያ ፕሮጀክት ስር በሚገኙ የአርብቶ አደር አካባቢዎች የጋራ ፍላጎት ያላቸው ወጣቶች በማሰባሰብ ባለፉት ስድስት አመታት ከ66 በላይ የሚሆኑ ማህበራትን ማደራጀት ተችሏል። የኑሮ ማሻሻያ ዘዴዎችን እንዲከተሉ ለማድረግ ወጣቶችን እያደራጀን ስራ እድል እንፈጥርላቸዋለን። ወጣቶችን እያደራጀን ኮመን ኢንተረስት ያላቸውም ወይም ደግሞ የጋራ ኢንተረስት የጋራ ፍላጎት ያላቸውን እያደራጀን ብዛ ህይወት እንዲኖራቸው ሊያም ማለትን ማለት ነው። አርብቶ ከመኖር ሌላም ሌላም የስራ አይነት ስራ እየፈጠር ስራ እድል እየፈጠርን እየሰራን የነበረበት ሁኔታ ነው የነበረው ማለት ነው። ስለዚህ ባለፉት ስድስት አመታት በርካታ ወጣቶችን በተለይ በቡድን በማደራጀት ወደ 66 የሚደርሱ ቡድኖች እያደራጅተን በዶሮ እርባታ፣ በአትክልት፣ በወፍጮ በተለያዩ ነገሮችን የተለያዩ ኑሯቸውን ሊያሻሽሉ የሚችሉበትን ዘዴዎች እያደራጀናቸው ተጠቃሚ እያደረግን የነበረበት ሁኔታ የነበረበት ሁኔታ ነው ያለው ማለት ነው። በዘርፉ ዘላቂነት ያለው ውጤት እንዲገኝ ከሁሉም ባለድርሻ አካላት በጋራ መስራት እንደሚጠበቅባቸው ነው የተመላከተው።